ክብሮታይ ሰላምታችን በያላችሁበት ድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለስቅለት በዓል በሰላም አደረሳችሁ። እነ ሁይለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም። በአማራ ክልል በቀጠለ ውጊያ አመራሩ መገደላቸው ተነገረ። የምክክር ኮሚሽኑ ደግሞ አጀንዳ የሰጠ የታጣቂ ኃይል ፋኖ አይደለም የሚል አዲስ ምላሽ ይዞ ብቅ ብሏል። በዝርዝር የምንመለከተው ጉዳይ ይሆናል። አራት ኪሎና አዲሃሎ ለጦርነት እየተዘጋጁ ነው ሲል ምክር ቤቱ ገለጸ። የኢትዮ ኤርትራ ጦርነት ላይ ማስጠንቀቂያ አውጥቷል። ተጨማሪውን ይዘናል። ይህ በእንዲህ እንዳለ ፕሬዚደንት ኢሳያስ አፈወርቂ ካንጋፋ ጄኔራሎቻቸው ጋር ታይቷል። ወደብ ላይ ከጦር አዛዦቻቸው ጋር ሲያደርጉ የታዩት ምክክርም በሻቢያ ሰዎች ዘንድ ሲሰራጭ ተስተውሏል። እንመለከተዋለን። የኢትዮጵያውያን ባህል ተሸርሽሯል አሉ ጠቅላይ ሚኒስትር አብይ አህመድ። የበዛ መስገብገብ ተንሰራፍቷል ሲሉም ተሰምቷል። ይህንንም ታደምጣላችሁም። በኦሮሚያ ክልል በመንግስት ካምፖች ላይ ጥቃቶች ደረሱ። ጄኔራሉ ደግሞ የሚፋለሟቸው ኃይሎችን ለውጭ ጠላቶች በር እየከፈቱ ነው ብሏል። ሌላኛው መረጃችን ነው። አልሻባብ የሶማሊያ ቁልፍ ከተማን መቆጣጠሩን ተከትሎ የአሜሪካና ና የሶማሊያ ጦር የአየር ድብደባን ፈጸሙ። ከዋና ከተማ በስተሰሜን በኩል በምትገኘው ከተማ ላይ ነው የተቀናጀ ጥቃት ደርሷል የተባለው። የተወደዳቸው የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የኢትዮጵያውያን ባህል ተሸርሽሯል ላሉ ጠቅላይ ሚኒስትር አብይ አህመድ የበዛ መስገብገብ ተንሰራፍቷል ሲሉም ተሰምቷል። የበዓል ሰሞናት በመጡ ቁጥር በብልጽግናው ባለስልጣናት ዘንድ የተለመደ ተግባር ነው ዶሮና ዘይትን ተቸግሯል ላሏቸው ዜጎች መስጠት። በተባበሩት መንግስታት ሪፖርት መሰረት ሰማንያ ስድስት ሚሊዮን ህዝብን ወደ ድህነት ወለል ያወረዱት የብልጽግናው ሰዎች ለበዓል ጠብቀው የሚሰጡት ዘይትና ዱቄትን የብልጽግናቸው መረጋገጥ ምሳሌ አድርገው ሲመለከቱ ማየትም እንግድ አይደለም። አመታት ለአመታት በጦርነት ማግዶ አምራቹን ዜጋ ባወደ ውጊያዎች አሰማርቶም በርካታ ተረጆችንና ተፈናቃዮችን የፈጠረው የብልጽግናው መንግስት በዓላት በመጡ ሰሞን ዘይትና ዶሮ ይዞ ከካሜራ ፊት መታየት የለውጡ ትሩፋት አድርጎ ሲቆጥረው መመልከትም የተለመደ ነው። ጠቅላይ ሚኒስትር አብይ አህመድም ይህንን ኑኖ ያደረጉት አገልጋዮቻቸው የመስጠትና የደግነት አባት እያሉ እንዲያንቆለጳጵሷቸው ያዘጋጁት የዛሬው ድግሳቸው ላይ ያነሷቸው ነጥቦች ግን ትኩረትን መሳባቸው አልቀርም። የብልጽግናው ፕሬዚደንት በቀዳሚ ተጠቃሚነት ያነሱት ህዝቡን የበዛ ስግብግብ ሆኗል እኔ ብቻ ልጠቀም የሚል ትውልድ ተፈጥሯል ሲሉ የገለጹበት ነው ሁለተኛው ደግሞ ባህሉ መሸርሸሩን ያነሱበት የበዛ መስገብገብ የበዛ እኔ ብቻ እኔ ልጠቀም የሚሉ ግለሰቦችና ቡድኖች እየተበራከቱ ከመሄድና ከባህል መሸርሸር የመጣ ችግር ነው የብልጽግናው ፕሬዚዳንት ይህንን ቢሉም ግጭት በመፍጠር ልዩነትን በመዝራት ከዛም ይዋጋ ዘንድ ጦር መሳሪያን በማቀበል አገዛዛቸው ለአመታት የጎተተውን ማህበረሰብ አሁንም በዓላትን፣ የመከራም የደስታ ጊዜያትን አብሮ በማሳለፍ የሚታወቅ ነው። ጠቅላይ ሚኒስትሩ ባህሉ ተሸርሽሯል ሲሉ ማህበረሰቡን ቢወቅሱም እርሳቸው የዚህን የሚወቅሱትን ማህበረሰብ የአመጋገብም የባህል አከባበር እሴቱንም ሲያጣጥሉ ነው የሚታወሱት። ከነዚህ ውስጥ ደግሞ ኢትዮጵያ በውጭ ዓለም የምትታወቅበት የዜጎች የበዓል ምግብ እንደሆነ የሚነገርለት የዶሮ ወጥን እያጣጣሉበት ቀዳሚው ነው። ኢትዮጵያ ውስጥ ዶሮ እንበላለን የምንለው ከዚህ ቀደም ዶሮ ሳይሆን ሽንኩርቱ ነው የምንበላው። ሽንኩርቱ ውስጥ ትንሽ ዶሮ ጨምረን ከዛ ዶሮ በላ እንላለን እንጂ ፕራይመሪ የሚበላው ሽንኩርቱ ነው። እንጀራ በማብኳት በመጋገር ያን ፕሮሰስ ዶሮ፣ ሽንኩርት ሲከትፍ መዋል፣ ያ አድካሚ ስራ ተገቢ አይደለም። ምግብ ለመኖር ብቻ ነው የሚበላው፣ ለመብላት አይኖርም ለመኖር የሚያስፈልገንም ፈጠን ፈጠን አድርገን ከቀመሰን በኋላ ወደሚቀጥለው ስራ ነው መውጣት ያለብን እንጂ ራሱ ምግቡ ስራ ሆኖ እናቶች ሌት ተነስተው ሲያቦኩ፣ ሲጋግሩ፣ ሽንኩር ሲከትፉ ከዚህም አልፎ ጠቅላይ ሚኒስትሩ የኢትዮጵያ ኦርቶዶክስ እምነት ተከታይ ኢትዮጵያውያን እንደ ባህላዊ ትውፊት የሚያዩት የሆያ ሆዬና የአበባዬ ሆሽ ግጥም መቀየር አለበት በማለት ትእዛዝ ሲሰጡ መሰማቱም አይዘነጋም። ተረትና ምሳሌዎቻችን ሆያ ሆዬና አበባዬ ወይ ሳይቀሩ ግጥም መቀየር አለበት እንጨት ለቅሜ እንጀራ እናቴ ምናምን መቆም አለበት። እሱ መጥፎ መርዝ ነው። ልጆች የሚገባው ያ ግጥም ካልተቀየረ ውስጥ ውስጡን እየገባ እየገባ ሄዶ ጥፋት ያመጣል። በአማራ ክልል በቀጠለ ውጊያ አመራሩ መገደላቸው ተነገርም። የምክክር ኮሚሽኑ ደግሞ አጀንዳ የሰጠ የታጣቂ ኃይል ፋኖ አይደለም የሚል አዲስ ምላሽ ይዞ ብቅ ብሏል። ብልጽግናው መንግስት በአማራ ክልል እያደረገ ባለው ጦርነት ባለፉት ተከታታይ ቀናት በተለይም ደግሞ በጎጃም ቀጠና በርካታ ሰላማዊ ዜጎችን ገድሏል። ከብራ ቃት አግታስ ከይል ማናዴንሳ ድረስ የተፈጸሙት ይጠቀሳሉ። በዚህ ቀጠና የሚካሄደውን ውጊያ በድሮን ድብደባዎች ያጀበው አገዛዙ ትናንት ብናርጅና ውጋ ገደብ ሶስት የተ ተከታታይ የድሮን ጥቃቶችን አድርሶ በርካቶች ተገድሏል። ዛሬም በክልሉ የሚከናወነው ውጊያ ሲቀጥል የፋኖ ኃይሎች በተለያዩ ቦታዎች ላይ በተደረገ የተኩስ ልውውጥ አንድ የመከላከያ ሰራዊቱ አመራር ለጉዳት አንድ የፋኖ አመራራቸው ደግሞ ለሞት የተዳረጉበት ውጊያና ጥቃት መድረሱን አሳውቋል። በዛው በጎጃም ቀጠና ሰዴ የተደረገ ውጊያ በቀዳሚነት የሚጠቀስ ሲሆን ከፍ ያለ ሰብዓዊ ጉዳት መድረሱም ተሰምቷል። የፋኖ ኃይሎች አንድ በሻለቃ ማዕረግ ያለ አመራራቸው በዚህ ውጊያ ወቅት መገደሉን አረጋግጠው በደርዘን የሚ ሚኒስትር የመንግስት ኃይል ደመሰስን ማድረክን በርካታ የቡድንና የነፍስ ወከፍ መሳሪያዎችንም አገኘንበት ብሏል። ከአገዛዙ በኩል በጉዳዩ ላይ የተባለ ነገር የለም። ካደየት ወጣ ብሎ በሚገኝ ስፍራ ላይ በተፈጸመ ጥቃት ደግሞ አንድ የመከላከያ ሰራዊቱ አመራር ለጉዳት መዳረጉን የተነገረው፣ ከ18 ወራት በላይ ጊዜን ያስቆጠረው የአማራ ክልሉ ጦርነት ዛሬም በበዓል ሰሞን የሰው ህይወት እንደዘበት እየተቀጠፈበት ያለ ነው። ጦርነቱን ለማስቆም ባንኩም ታንኩም እጁ ላይ ካሉ አገዛዙ ዘንድ ሁነኛ የፖለቲካ መፍትሄ መምጣት አለመቻሉ ደግሞ አሳ አዛኙ ገጽታ ነፍጥ አንግበው የሚታገሉትን ኃይሎች ማጣጣል ዘራፊዎች፣ የጅብ ግልገል ተሸካሚዎች በሚል ማዋረድና እጅ ስጡ በሚል ፕሮፓጋንዳ ላይ ተጠምዶም ነው የሚገኘው። ከሰሞኑ የምክክር ኮሚሽን በሚል ያቋቋመው ተቋም ያቀረበው መረጃ ደግሞ መነጋገሪያ ነበር። ዋና ኮሚሽነሩ መስፍን አርአያም ከአንድ የታጣቂ ቡድኑ አጀንዳ ተላከልኝ፣ ሲፈቅዱ ማንነታቸውን እገልጻለሁ በማለት መናገራቸው ይታወሳል። ከአንድ ታጣቂ ጋር ቡድን ጋራ ተናግሬ ነበር ካሁን በፊት። እና ያው ታጣቂ ቡድን አሁንም ቢሆን አጀንዳቸውን በትክክል አዘጋጅተው ጥያቄያቸውን ሙሉ በሙሉ አዘጋጅተው ቅርቡ ልከውልኛል። እንደው ገና ለኢትዮጵያ ሀገራዊ ምክክር ምክር ቤት አላቀረብኩትም። ይሄ ባለፈው ሳምንት የሆነ ነው። እዛን ታጣቂ ቡድን ማንነት መናገር የምችለው ያ ታጣቂ ቡድን ፈቃዱን ሲሰጠኝ ያፍ ታጣቂ ቡድን ደግሞ ወጥቶ እኔ ነኝ ካለ መብቱ ነው ያንን ማለት እንችላለን። ካስፈለገም ሚዲያም ላይ ልናወጣው እንችላለን አሉ። አዎ ትችላላችሁ። እኚህ ኮሚሽነር አሁን ደግሞ የለም አጀንዳ ያቀረበልኝ የፋኖ ቡድንም የለም በሚል ሀሳብ ተከስቷል። በአማራ ክልል የሚንቀሳቀስ ሌላ ታጣቂ ቡድን ነውም ብለዋል። በአማራ ክልል ውስጥ ከፋኖ ውጭ ራሳቸውን ችለው የሚንቀሳቀሱ በርካታ ቡድኖች አሉ ያሉት ሰብሳቢው ለኮሚሽኑ የምክክር አጀንዳ ያስገባው ታጣቂ ቡድን ፋኖ አለመሆኑን በእርግጠኝነት እንደሚናገሩ ለቢቢሲ አሳውቋል። ነገር ግን ታጣቂ ቡድኑ ማን መሆኑ እንዳይገለጽ አለመጠየቁን የጠቀሱት ሰብሳቢው እነርሱ ስለ ማንነታቸው መግለጽ ከፈለጉ ግን ማድረግ እንደሚችሉም ነው የተናገሩት። በአማራ ክልል በተለይም በዋጋ ምራ ዞን የሚንቀሳቀሱ ታጣቂዎች ከመንግስት ጋር ተፈራርመው ገባን ካሉ አንድ አመት አልፏቸዋል። ሌሎች ታጣቂ ኃይሎች የሚንቀሳቀሱ ስለመሆኑም የሚታወቅ ነገር የለም። እናም ኮሚሽነሩ አጀንዳ የሰጠኝ ፋኖ አይደለም የሚል ገለጻን ይዘው የመጡት ለሌላ አጀንዳ ወይንስ የሚልሻና አድማ ብተና አባላትን እንደ ታጣቂ ኃይል ቆጥረው ይሆን የሚለው ግን ያልተመለሰ ጥያቄ ነው። አራት ኪሎና አዲሃሎ ለጦርነት እየተዘጋጁ ነው ሲል ምክር ቤቱ ገለጸም። የኢትዮ ኤርትራ ጦርነት ላይ ማስጠንቀቂያን አውጥቷል። የውጭ ጉዳይ ግንኙነቶች የአውሮፓ ካውንስል ያሰራጨው ሀተታም ሁለቱ ሀገራት አደገኛ የቼዝ ጨዋታን እየተጫወቱ ነው፣ ትግራይ ደግሞ የመጫወቻ ቦርዱ መሀል ላይ ተቀምጣለች በማለት ይጀምራል። አሁን ከኢትዮጵያ አራት ኪሎ ቤተ መንግስትም ይሁን ከኤርትራው አዲሃሎም የሚወጡ መረጃዎች ለጦርነት ዝግጁ ነን የሚሉ ስለመሆናቸው ማሳያዎችን በማቅረብ ይቀጥላል። ሻዕቢያ ባለፈው የካቲት ወታደራዊ ከተታውጇል፣ ብልጽግና በአፋር ድንበር በኩል ሜካናይዝድ ኃይሉን አስፍሯል የሚለውን በቀዳሚነት ያስቀምጣል። ፕሬቶሪያው ስምምነት ማግስት የተፈጠረው ይህ የሁለቱ አካላት ፍጥጫም ዳግም ወደ ደም አፋሳሽ ጦርነት እንዳይቀየር ዓለም አቀፉ ማህበረሰብ በተለይም አውሮፓ ኃላፊነቱን መወጣት ይጠበቅበታል የሚለው ካውንስሉ ይህ ጥሪ ብቻ አይደለም፣ ከሚደርሰው ጉዳት አንጻር ማስጠንቀቂያም ጭምር ነው ይላል። ለመፈንዳት ጫፍ የደረሰው ጦርነትን ተከትሎ የሚያጋጥመው ሰብአዊ ቀውስና ወደ አውሮፓ የሚኖረው የስደተኞች ፍልሰት መጠን ደግሞ የማስጠንቀቂያ ደውሉ ነው ሲልም ይገልጿል። ኢትዮጵያ በውስጣዊ ያለመረጋጋትና ተሰባሪ ነባራይ ሁኔታ ውስጥ ያለች ሀገር ናት ሲል የሚገልጸው ካውንስሉ ይህ ጦርነት በሱዳኑ ጦርነት ላይ ቢጨመር የአፍሪካ ቀንድ መልክ ምን ሊመስል እንደሚችል ለመገመት አያዳግትም ሲልም ያስቀምጣል። የአዲስ አበባና የአስመራ መንግስታት የሚከፍቱት ጦርነት ሌሎች በቀይ ባህር ላይ ያገባናል የሚሉ አካላትን ጭምር በማሳያነትም እንደ ግብጽ፣ ኢራንና ሩሲያ ያሉ ሀገራትን ሳይቀር የሚጋብዝ ስለመሆኑም ያትታል። ካይሮ ጦርነቱ ከፈነዳ ለአስመራ ጦር መሳሪያ ለማቀበል ራሷን ያዘጋጀች ሀገር ናት። ኢራን በሀውቲ ታጣቂዎች ሳቢያ ለአስመራው መንግስት ወገና ያላትን ትጥቅ ለማቀበል ወደ ኋላ የማትል ትሆናለች በሚልም ማብራሪያውን አክሏል። አሜሪካ የትግራዩን ጦርነት ወደ ስምምነት የቀየረ አስተዳደር እንደነበራት አስታውሶም የሁኑ የትራምፕ አስተዳደር ግን እንዲህ ያለ ነገር ቢፈጠር አይመለከተኝም የሚል እንደሆነም አስቀምጧል። እናም የአውሮፓ ሕብረት በተለይም ደግሞ ከኤርትራ የሚሆን ከኢትዮጵያ ጋር ቅርበት ያላት ጣሊያን ተጽዕኖ የሚያሳድሩበት ጊዜ አሁን ነው ሲልም ካውንስሉ አንስቷል። የትግራዩ ጦርነት በትንሽ ከስድስት መቶ ሺህ በላይ ህዝብ መፍጀቱን የጠቀሰው የአውሮፓ የውጭ ጉዳይ ምክር ቤቱ ይህ ሱዳን፣ ጋዛና ዩክሬን ላይ ያሉት ጦርነቶች በሙሉ ተደምረው ከተገደለው በላይ የሆነ ቁጥር መሆኑን አስታውሱ ሲልም ያብራራል። እናም የአሰቃቂ ሁነት ዳግም በአፍሪካ ቀንድ ይፈጠር ዘንድ አውሮፓ እጁን አጣጥፎ ይቀመጣል የሚል እምነት የለንምም ይላል። አብይና ኢሳያስ አጋር ፍለጋ በሚያደርጉት አሳሳ በፈረንጆቹ ሁለት ሺህ አስራ ስምንት ሁለቱ መሪዎችን ያስታረቁት ሳውዲ አረቢያና የተባበሩት አረብ ኤምሬቶች አሁን ላይ በተለያየ ጎራ መቆማቸው ደግሞ ነገሩን አሳሳቢ እንደሚያደርገውም ያስቀምጣል። አብይ አህመድ በትግራይ አሁን ጦርነት ዳግም ከመክፈት ይልቅ ጄኔራል ታደሰ ወረደን በጌታቸው ተክቶ ያለፈበትን ሁነታ አንስቶ የአብይ መንግስት ይህን ያደረገው በህወሀት ላይ የሚከፈተው ጦርነት ኤርትራንም የሚጋብዝበት በመሆኑና በሌላው የኢትዮጵያ አካባቢ የተወጠረ በመሆኑ እንደሆነም ያስቀምጣል። ይህንን የአውሮፓ ምክር ቤት ትንተና በሚያጠናክር መልኩ ከሳምንታት በፊት የብልጽግናው ፕሬዚደንትን በፓርላማ በሌላ መንገድም ቢሆን ይህን ሲናገሩት ተሰምተው ነበር። ነገር ማጋጋል ብንፈልግ ፍላጎታችን የተባሉ ጦርነት ጨማቂዎች ብንሆን ኖሮ በቂ ምክንያቶች ነበሩ፣ ግን አንፈልግም። መከላከያ በአማራና በኦሮሚያ ተበትኗል፣ ተወጥሯል፣ እና ጊዜው አሁን ነው ብለው የሚያስቡ ግለሰቦች እንዳሉ እንሰማለን። ምክሬ አይመስለኝም፣ አያዋጣም፣ ተዉት ነው። ካውንስሉ ሌላኛው ያነሳው ጉዳይ በአማራ ክልል ያለውን ቀውስ ነው። የአብይ አህመድ አስተዳደር ሊያጠፋቸው ከዘመተባቸው የፋኖ ኃይሎች ጋር ጦርነት ላይ ነው በማለት እናም አሁን በትግራይና አማራ ክልል ያሉት ቀውሶች የኢትዮ ኤርትራውን ጦርነት እያዘገዩት ቢሆንም አንድ ምክንያት ግን የተሰጋውን ሁነት ሊያስጀምር ይችላል ሲል ገልጾ የአለም አቀፉ ማህበረሰብ ጣልቃ ገብነትን ይጠይቃል። አውሮፓም የብልጽግኖ መንግስት የሜካናይዝድ ኃይሉ ስምሪትን፣ እንደዚሁም የሻቢያን የክተት አዋጆችን ሊቀለብሳቸው ይገባል የሚል ምክር ሀሳብን አስቀምጧል። በተጨማሪም የአሜሪካን መጉደል ለመሙላት ከኳታር እስከ ቱርክ ከአፍሪካ ህብረት እስከ አውሮፓ ህብረት የሚጠበቅባቸውን ኃላፊነትንም በዝርዝር አስቀምጧል። ይህ በእንዲህ እንዳለ ፕሬዚደንት ኢሳያስ አፈወርቂ ከአንጋፋ ጄኔራሎቻቸው ጋር ታይተዋል። ወደብ ላይ ከጦር አዛዦቻቸው ጋር ሲያደርጉ የታዩት ምክክርን በሻቢያ ሰዎች ዘንድ ሲሰራጭ ተስተውሏል። በኤርትራ ያሉት ወታደራዊ አመራሮች በእድሜ እጅግ የገፉ የሚባሉ ናቸው። ፕሬዚደንት ኢሳያስ አሁን በዙሪያቸው የሚገኙ ታማኝ የሚሏቸውም በእድሜ የገፉ የጦር አዛዦች ናቸው። በእርግጥ በተለይም ባለፈው ዓመት በሞትን በስንብትም የተወሰኑ አዛዦቻቸውን አጥቷል። በኢትዮ ኤርትራ ጦርነት ወቅት በቡሬ ግንባር ጦር አልተመሩትንም የኢሳያስ ታማኝ ሰው የሚባሉት ሜጀር ጀነራል ሀይለ ሳሙኤል በቅጽል ስማቸው ቻይና፣ እንደዚሁም ብርጋዴር ጀነራል ዳንኤል አብርሃም ቀብርን ኢሳያስ ባለፈው ዓመት ፈጽሟል። በትግራይ ጦርነት ወቅት የትግራይ ሕዝብ ጭብጭፋን በመምራት የሚታወቁት እነ ጀነራል አበባው ታደሰም ሲያወድሷቸው የሚታወሱት ብርጋዴር ጀነራል ኢዮ ፍሳይ በቅጽል ስማቸው ሀሊባይም ኢሳያስ አሰናብተው በቦታቸው ብርጋዴር ጀነራል ፀሀይ መኮንንን መተካታቸው መዘገቡ አይዘነጋም። የሆነው ሆኖ መቼ እንደሆነ በግልጽ ባይታወቅም በዙሪያቸው ያሉ ወታደራዊ አዛዦቻቸውን በምጽዋ አግኝተው ሲያነጋግሩ ታይቷል። የሻቢያው ሰዎች የፈንቅል ኦፐሬሽን ዝክርን ተከትሎ ከባህር ኃይልና ወደብ ልማት ጋር በተገናኘ የተደረገ ጉብኝትና ምክክር ነው ብለውታል። እንዲያም ሆኖ እነዚህ አንጋፋ ጀነራሎች ሻቢያ ደጋግሞ እያስተጋባ ያለውን የለል ንጠቃ ነው ዘመቻና ወታደራዊ ዝግጅት ላይ እንደሚመክሩ ይታመናል። በጀነራሎች መካከል መመሪያ እየሰጡ መዝናኛ ስፍራ ላይ እየተጓዙ ጦሩም ከኔ ጋር ነው የሚለውን ይህንን ተግባር ከቀድሞ የጦር አጋራ ሲያደርጋቸው ኢሳያስ የተማሩት የብልጽግናው ፕሬዝደንት ዐቢይ አህመድም ተመሳሳዩን ተግባር ደጋግመው ሲፈጽሙት ታስተውሏል። በተለያዩ ጊዜያት ለረጅም ዓመታት በውትድርና ሙያ ላይ የቆዩ ጄኔራሎቻቸውንም ስለ ወታደራዊ ሳይንስ፣ ስለ ውጊያ ዝግጅት ሲያስተምሯቸውም ታይተዋል። በኦሮሚያ ክልል በመንግስት ካምፖች ላይ ጥቃቶች ደረሱ። ጄኔራሉ ደግሞ የሚፋልሟቸውን ኃይሎችን ለውጭ ጠላቶች በር እየከፈቱ ነው ብሏል። በኦሮሚያ ክልል በመጠናቸው በቦታና ብዛት ሰፋ ያለ አካባቢን የሸፈኑ ጥቃቶች ከሰሞኑ ተከፍቷል። የኦሮሞ ነፃነት ሰራዊት እነዚህን ጥቃቶችን የከፈተው የሺህ ግንባር ዘመቻ በሚለውጆ ስለመሆኑ መግለጹ ይታወሳል። ከዚህ በፊትም ኤርቦ፣ ሽኒጋና፣ ጭቾ ሚና ካየው የሚሉ ዘመቻዎችን ከፍቶ ከመንግስት ኃይሎች ጋር ሲዋጋ የቆየው ጦሩ ከሰሞኑ ደግሞ በክልሉ ባሉ አብዛኞቹ ዞኖች ላይ ጥቃቶችን እያደረሰ ነው። ከነዚህ ውስጥ በመንግስቱ ወታደራዊ ካምፖች ላይ እየደረሱት ይገኙበታል። በምዕራብ ሸዋ ዞን ጮቢ ወረዳ ሆፎ በኬ በተባለ ቦታ ላይ በካምፕ ላይ የተፈጸመው ጥቃት በደርዘን ለሚቆጠሩ ሞት ምክንያት ሆኗል። በምስራቅ ሸዋ ዞን ፈንታሌ ወረዳ ዳሂቤ አባባልቻ ተራራና ጎባ ሬሳ በነበሩ የመከላከያ ሰራዊቱ ካምፖች ላይ መሰል ጥቃት ተሰንዝሮ ኢትዮጵያውያን የእርስ በርስ ጦርነቱ ሰለባ ሆኗል። በምስራቅ ሸዋ ዞን ዱጉዳ መቂ ቦራ ወረዳ ቦቴ የተፈጸሙ ጥቃቶችም ተመሳሳይ መልክ ያላቸው ናቸው። እነዚህ ላብነት ተጠቀሱ እንጂ በክልሉ በርካታ አካባቢዎች ላይ ያለው ሁነትም ከዚህም ብዛ የራቅ አይደለም። የአቶ ሽመልስ አብዲሳ አስተዳደር ግን ከሰሞነኛው የኦሮሞ ነጻነት የሺህ ግንባር ዘመቻ ጋር በተያዘም እስካሁን በጉዳዩ ላይ ዝምታን መርጧል። በክልሉ ጦርነት ላይ ሰራዊታቸውን ካሰማሩ ወታደር አዛዦች መካከል አንዱ የሆኑት የማዕከላዊ እዛዛዡ ሌትናንት ጀነራል ዘውዱ በላይ ፍላጎታቸውን በመሳሪያና በጦር ለማሳካት የተደራጁ ኃይሎች መበራከትን አንስተዋል። እነዚህ አካላት ለውጭ ኃይሎች በር እየከፈቱ አደጋን እየደቀኑብን ነው ሲሉም አክለዋል። አልሻባብ የሶማሊያን ቁልፍ ከተማ መቆጣጠሩን ተከትሎ የአሜሪካና የሶማሊያ ጦሪ አየር ድብደባ ፈጸሙ። ከዋና ከተማ ሞቃዲሾ በስተ ሰሜን በምትገኘው አድናን ያባል ላይ በሚገባ የተቀናጀ አየር ጥቃት ተፈጸመ የተባለው አልሻባብ ከተማዋን ከወረረ ከሰዓታት በኋላ ነው። የሽብር ቡድኑ ከተማዋን ሲቆጣጠር ለወታደራዊ ዘመቻ ቁልፍ ማስጀመሪያ ለማድረግ ማቀዱ ተነግሮ ነበር። የሶማሊያ የማስታወቂያ ሚኒስቴር መስሪያ ቤት እንደገለጸው ከሆነም በአየር ጥቃቱ ከተገደሉ አስራ ሁለት ታጣቂዎች መካከል የሽብር ቡድኑ ከፍተኛ ከፍተኛ ተዋጊዎች እንደሚገኙበት አብራርቷል። አልሻባብ ባለፈው ወር በፕሬዝደንት ሐሰን ሼህ መሐመድ አጃቢዎች መኪና ላይ ያነጣጠረ ጥቃት መፈጸሙም አይዘነጋም። ታጣቂ ቡድኑ በተደጋጋሚ እየፈጸማቸው የሚገኙ ጥቃቶችን የሚከታተሉ አካላትም በሀገሪቱ የሽብር ቡድኖች እንቅስቃሴ ዳግም ሊያንሰራራ ይችላል የሚል ፍርሃታቸውን እየገለጹ ነው። በደቡብና መካከለኛው ሶማሊያ ሰፊ አካባቢዎችን የሚቆጣጠረው አልሻባብ ከመንግስት ጋር ለሃያ ዓመታት ያክል ሲዋጋም ቆይቷል። በአፍሪካ ህብረት የሚመራው የሰላም አስከባሪ ኃይል እንደ አውሮፓውያኑ የዘመን ሐመር በ ሀያ ሁለት ና ሀያ ሶስት ታጣቂ ቡድኑ እንዲያፈገፍግና ከማጥቃት ይልቅ ወደ መከላከል እንዲያተኩር አድርጎት ነበር። ቡድኑ በበርካታ ተከታታይ ወታደራዊ ጥቃቶች ሲፈጸምበትም እስካሁን በሶማሊያ ትልቅ ስጋት ሆኖ መቀጠሉ ግን ነው። ከትናንት በስቲያ የሶማሊያ መከላከያና የአሜሪካ የአፍሪካ ኮማንድ አፍሪኮም የፈጸሙት የአየር ድብደባ በታጣቂዎች የሚፈጠረውን ስጋት ለማስወገድ ያለመ መሆኑን የማስታወቂያ ሚኒስትሩ ይገልጻል። እንደ መግለጫው ከሆነም በዚህ የአየር ድብደባ ታጣቂዎቹ እንደ መሰብሰቢያና ምሽግ ይጠቀሙ በት የነበረው ስፍራ ተመቷል። የሀገሪቱ መንግስት በሰላማዊ ዜጎች ላይ የደረሰ ምንም አይነት ጉዳት የለምም ብሏል። በአሁኑ ወቅት ከተማ በማን ቁጥጥር ስር እንደሆነች ግን መንግስት በአሰራጨው መግለጫ ላይ የተባለ ነገር የለም። ፕሬዚደንት ሐሰን ሸህ መሐመድ ባለፈው ወር ከተማዋን የጎበኙ ሲሆን የጦር አዛዦችን ማግኝተው ታጣቂዎችን ለመዋጋት አካባቢው ያለውን ስትራቴጂካዊ ፋይዳ ጠቁሟል። በሌላ ዜና የብሔራዊ ጦር ኃይሉም ትናንት በባይድዋ ከተማ አቅራቢያ በሚገኝ የጦር ሰፈር ላይ ጥቃት ለመፈጸም የሞከሩ ቢያንስ 35 ተዋጊዎችን ገድያለው ሲል አሳውቋል። ፕሬዚደንት ሐሰን ሼህ መሐመድ አልሻባብ የሚያደርገውን ተከታታይ ጥቃትና ግስጋሴ የሚያጣጥሉ ሲሆን፣ አልፎ አልፎም በጦር ሜዳ የሚገጥሙ ሽንፈቶች የሚጠበቁ ናቸው ይላሉ። አክለውም መንግስታቸው ታጣቂዎችን ለማሸነፍ ቆርጦ ስለመነሳቱ ይገልጻሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን።